ሄሎ። እሺ እሺ፣ አመሰግናለሁ። እሺ ቻው። ማነው? ዘመዶቼ ናቸው። ዘድንግል ምን እንደሚፈልግ ሊድና አልጠይቀው። ሆነ፣ ነገር አላቸው። አንቺ ደሞ የማያሳስብ ነገር ያሳስብሻል። አንተ በሰላም ነው? ቅድም ደህና ዋልሽ እንኳን ሳትለኝ የገባው ድክም ውለኝ ስለነበር ነው። ስራ ላይ ነው የመሰለኝ። በቃ ደናደር አይ፣ ለምን ከመጣሽማ፣ ትንሽ ቁጭ በይ እና ወርተሽን ትይጃለሽ። ቁጭ በይ እሺ። እና ውሎ እንዴት ነበር? ምንም አይልም ነበር አንቺ ጋስ እኔም ጋር ምንም አይልም። ምን አዲስ ነገር አለ ሮዳስ? የሆነ ፕሮፖዛል ጽፋ ሰጥታኛለች ማለት ከእነሱ ድርጅት ጋር አብረን እንድንሰራ። በጣም አስገርሞኛለች እና ደግሞ ፕሮፖዛሉ ለማየት በጣም ቸኩያለሁ። አይ ደስ ይላል። ሌላስ ሌላ ምንም አዲስ ነገር የለም። እኛው ዝም ብሎ መኖር። እኔ የምልሽ ደግሞ ያንቺ ውበት እያደር ነው እንደየሚጎላው። እንዴት? ምን እንዴት አለው? በጣም ቆንጆ ነሻል። አንተ ደግሞ ይሄ ማሽኮርመሙ እያደር ነው እንደሚበሰበቅ። ለማሽኮርመም የምናገረው እንደሚመስልሽ መሰለኝ። ለማሽኮርመም ይሁን ለሞራሌ አላውቅም። ለሞራልሽም ልሽም ለማሽኮርመም አይደለም፣ የምሬን ነው ያንቺ ውበት እያደረ የሚጎለው። እሺ፣ አመሰግናለሁ። ከዚህ በኋላ ደግሞ ታምራ የሚለውን ቃሌን ላላቆመ ስለምችል መልመድ አለብሽ። እሺ፣ በቃ ገቢናተኝ። እኔም ልተኛ እንዴ። ስራውስ ማለት የሮዳስን ፕሮፖዝ አላታየውም እንዴ? ድምፅ ንሳማ ስለምረጋጋ ስራ ከምሰራ ብተኛ ትሻልኛል። እሺ፣ በቃ ደናደር ዘድንግል ማታ አባቱ ነብሰ ገዳይ እንደሆነ አወቀ? አይ አላወቀም። እንዴ ለምን ፍላሹን ስጪው ብዬሽ አልነበር እንዴ? ብለኸኛል፣ ግን ፍላሹን አባቱ ደብቆ ስለነበረ ላገኘው አልቻልኩም። በጣም ነው በታናችሁ። ለማንኛውም ወደ ከሰተካዬ በአንድ ሰው ፋይል እልክልሻለሁ። ታዲያ ይኸውልሽ ለወይዘሮ ሕይወት ብቻ ነው የምትሰጪው። አቶ ተስፋዬ ካሉ ያለው በደንብ ስሚኝ። አቶ ተስፌ ካሉ እንዳሰጫት፣ ለህይወት ብቻዋን ስታገኛት ብቻዋን ስጡን ስጫት። እሺ እሺ ቆይ፣ ምን ቢያጋጥምሽው እንደዚህ አዋክብሽ? የቀጠርሽ ሰው ስንት ስራ ይሠራል? አንተ አሁንም ተኝታ፣ ለዚህ ኮኑ ምንም አይነት መረጃ ማግኘት ያቃተክ እንዴ? ለሰርቪ ነው ደውለሽ የቀጠርሽ? ዛሬ ቀጠርኩ ከአንድ ፌበር እንድሰራልኝ ነው። ምንድን ነው ፌበሩ? ዘድንግልን እንድታሳምንልኝ። ወይ ጉድ! ቆይ፣ እንዴት ብዬ ነው? ሮዳ ስለምታፈቅር አብራችሁኑ፣ አብራችሁኑም ምለው ስለሱ አይደለም። የእኛ ድርጅትና የእነሱ ድርጅት አንድ ላይ በሼር እንዲሰሩ ፕሮፖዛል ሰጥቻለሁ። ስለሱ እሱን ጉዳይ በቃ አንተ እንድታሳመንልኝ ነው ፈልኩ። ምንድነው የማገኘው ጥቅም? አሳከው እንጂ ስለሱ ችግር የለውም። ችግር የለውም እንድትኝ አይደለም። ችግር የለውም በኋላ ችግር ይዞ እንዳይመጣ አልገባኝም። እስከዛሬ ድረስ ቃል ገብቼ ልክ የከለከልኩ ነገር አለ? እሱም የለም። ግን ግን ካለ የተከፋበት ነገር ነበር ማለት ነው? አልነበረም ግን ያልኩሽ፣ ብቻዬን አልወስንም አባቴን ላማከር ካለ ያው አባቱን ታናገሪዋለሽ ብዬ። ብቻዬን አልወስንም ካለ ንገረኝና ማድረግ ያለብኝ ነገር እኔ አደርጋለሁ። ኦኬሽ፣ ጥሩ። ስለዚህ እጄ አናግረዋል። አንድ ነው። ይጣፍጣላ፣ ቆንጆ አይ ጀማ አለ እኮ በእናትሽ። አንተና እህቴማ የሆነ ነገርማ ደብቃችሁ ደብቃችሁና፣ ካንቺ ደብቀን ለማል ልናወራ አይደል? በጣም ባደብቁ ይኖረውማ ትናንትና ያ ሁሉ ሰዓት ጥላችሁኝ አጠፉኝ ነበር። አንተንም እህቴንም በደንብ አድርጌ ነው የማውቃችሁ። ልታሳምነኝ እንዳትሞክር እሺ። በቃ እኔ እንደሆነ አላሳምንሽም። በቃ ስለሆኑም ስለሚሆኑ ነገር እህትሽ ትነግርሻለች። ምን? እህቴን አስጠበቀ ለምን አንተ አትነግረኝ? ከኔ ልቅ እሷ ብትነግርሽ ነው የሚሻለው። ጥሩ። ዛሬ ታምሻለህ እንዴ? አይመስለኝም። አይመስለኝም ማለት እርግጠኛ አይደለህም እንዴ ማለት ነው? እንግዲህ ይቺ ጊዜ ያለ መስጠትና ችላ ማለት ካዋጣ እሺ። ጥሩ። እዛቸው ምን አመጣው ስለ ሁኔታው ደሞ እሷ ትነግርሻለች። ታዲያ የሷ ቃል የፈጣሪ ቃል ነው፣ አይለወጥም፣ አይሻርም ደሞ ከረፈደ በኋላ ነገረችኝ ያልነገረችኝ ምንም ለውጣ አያመጣ። ምኑ ነው የሚረፍደው? ከተከፋውብህና ከትጣላም በኋላ ሰማው ምንም ለውጥ የለውም። ሲጀመር ለምን እንጣላለን? የኔወት እኔና አንቺም አንጣላል። ጊዜውም ሳይረፍድ አንቺም ሳታስኝብኝ ሁሉን ነገር ትሰሚዋለች። ለማንኛውም ምን የበቃልች ትንሻት ብላ አይ፣ በቀኝ የምትፈልዩ ነገር ካለ መሳቢያ ውስጥ አስቀምጭልሻለሁ ልብሴን ከጅር። እኔ የምልህ ለምንድን ነው ቢሮ ገብተህ መስራት የማትወዳው? በአራት ግድግዳት ተከብቤ ሀሳብም ሆነ ምንም የስራ መንፈስ ያመጣልኝ ለዛ ነው። በቃ ይሄ ነው ምክንያቱም፣ ሌላ ምክንያት የለም፣ ሌላ ምክንያት የለኝም። ግን ምን ይሆናል ብለሽ አስበሽ ነበር? እኔ እንጃ ለቤተሰብ ምናምን ብለን የምትሰራ ነበር የሚመስለኝ። አንድም እሱ ነው። ግን እዚህ መስሪያ ቤት የምሰራው ለተወሰነ ጊዜ ነው። ግን ስራዎችን በምንሰራበት ጊዜ በፍቅርና በጥሩ መንፈስ ነው ስራ መስራት አለብን ብዬ ማሰብ ደስ የሚል አስተሳሰብ ነው። ለማንኛውም ነገ ኢሜይሉ ላይ የተላከውን የስራ ፕሮፖዛል ይዤልህ መጣለሁ። አይ ሁሉንም እኔ ከማያቸው አንቺ ያቸውኛ። ለኛ ድርጅት ይመጠናሉ ብታያቸውን ፕሮፖዛሎች አዘጋጅልኝ፣ ከዛ ደግሞ እናየዋለን። እሺ። ግን የሮዳስን ፕሮፖዛል አየዋት? አላየሁትም። አይገርምም። በቃ እስቲ ዛሬ አየውና ነገ እናወራለን። በጣም ጥሩ። የስራ ስልክ ነው መሰለኝ እኔ ወደ ቢሮ ልግባ። በቃ ሄሎ። አለው ምን ነው፣ ፈለግከኝ እንዴ? አዎ አንድ ማውራ ጉዳይ ነበር። ስለምን? ማለቴ ምን አዲስ ነገር አለ? ስለ ሮዳስ ማለቴ ስለ ሮዳስ ፕሮጀክት። ስለ ሮዳስ ፕሮጀክት? ምን የሚገርም ነገር። ፕሮጀክቱን ለእኔም ሰጥታኝ ነበር። ምናልባት የኛ ድርጅት ካልፈለገ ብላ ሌላ ድርጅት ማሳይተው ነበር። እኔ ግን እንዳየሁት ከሆነ ብንቀበላት በጣም አሪፍ ይመስለኛል። ከፍተኛ ድርጅት እራሱ ወደ ሰላሳ ፐርሰንት ከፍ የሚያደርገው ይመስለኛልና፣ ብንቀበላ ብንቀበለ ታሪፍ ይመስለኛል። እንዴ ይህን ያህል? አዎ። እሺ፣ እሺ፣ በቃ አየውና እናውራበታለን። አሁን ግን የተወሰነች ፕሮግራም ስላለችኝ በኋላ ልደውልልህ። በቃ ሌላ እንኳን ማውራው ጉዳይ የለም። በቃ እሺ፣ እሺ።

ምን ነው ደበረሽ? እንዴ አይ እንደዛ ማለት ሳይሆን፣ እንግዲህ እንዳጠፋፈው ነው ድጋሚ የምትመለስ አልመሰለኝም ነበር ብዬ ነው። ይህን ያልጠፍቻለሁ እንዴ። ታዲያ መጠጥ የሚፈቀድልን ለልደት ቀን ብቻ ኮመስ ነው። የሚቀጥለው አመት ነበር እየተበከው የነበረው፣ አ ቀለኛው ልጅ እየተበከሽም ባክሽ። ምን ላርክ በለ ነው ገና ነው ምለ ዛሬም ቢቀጥም ነው። በቀን መጠጣት ጀመርከው? ትንሽ ሲደብረኝእና ሲጫጫነኝ ዘና ለበል ብዬ ምን ነው ይቻለም እንደሆነች ጥሩም ሰራ መጥፎ አታጸድቅም ስለዚህ ዘና ማለቱ ነው የሚያዋጣው ለምን እንደሆነ አላውቅም ውስጥ ርብሽ ብሎ ምናልባት ናፍቄ እንዳየ ሄሎ ወይ ቢኒ ረ በጭራሽ አያዋጣኝም ወንድሜ ምን አባት ላድርግ ስላኩ በጣም ቢዚ አድርጎኝ ነው በእናት ይቅርታ በጣም ለማንኛውም የሆነ ጉዳይ ደስ ይለኛል። እጠብቅሃለሁ፣ ግን ከመምጣት በፊት ቃል መደውልልኝ። አንተም ኤልሹ የምትወዱት ምግብ አዘጋጅቼ ይጠብቃችኋለሁ። እሺ ወንድሜ፣ ቻው። ወንድማለሽ? እንዴ፣ አዎ፣ በጣም ወዶት ታናሽ ወንድማለኝ። ምኖረው ለሱ ነው እንጂ፣ እንደ እኔማ ቢሆን ድሮ ነበር የምጠፋው። ጉዳይ ያለኝ ያልከው እዚህ ተጎልቶ ለመጋት ነው። ግን ይህን ስራ እንደምሰራ ያውቃል ማለቴ ሴተኛ አዳሪ ሲጀመር ሴተኛ ዳሪያ አይባልም ቢዝነስ ነው የሚባለው ሲቀጥል ደግሞ እኔን ስራ አልሰራም ባለፈው ሁለት እኮ እንደዚያ ያልኩ አንተ ዘና ብለህ እንድትጫወት እንድታወራኝ ስለፈለግኩኝ ነው ይሄ ቤት ኔ ነው ለዛ ነው በተደጋጋሚ እዚህ ስትመጣ የምታገኘኝ አይገርምም አልጠበቅኩም ነበር ይገርማል እና ግን ወንድምሽ ይመጣል ብታዋውቀው ደስ ይለኛል እንግዲህ ስመጣ እደውላለሁ ነው ያለኝ ከአንቺ ጋር አይኖርም እንዴ አዎ፣ ከኔ ጋር አይደለም የሚኖረው፣ ከፍቅረኛው ጋር ነው። እሷን መንከባከብ ስላለበት እኔን ለማየት ብዙ ጊዜ የለውም። እሷን ብቻ ነው የሚንከባከበው ማለት። ታማሚናት እንዴ? ማለቴ ተረድቻለሁ። በእርግጥ ይህን ጥያቄ መመለስ በጣም ከባድ ነው። ታማሚናትም ታማሚ አይደለችም። እኔ እንጃ፣ ብቻ ጊዜ የሚፈታው ነገር ነው። እስቲ ስለ እሱ ንገሪኝ፣ ስለ ቢኔ። ቢኔ ማለት በጣም አጫሽ፣ ጠጪ ዱርዬ በዛ ላይ ሌባ የነበረ ሰው ነው። የሚገርምህ እሷን እንኳን እያፈቀራት ከእሷና ከሱስ ግን ሲባል መምረጥ እንኳን የሚከብደው አይነት ሰው ነበረ። እሷ የመኪና አደጋ ደርሶባት መራመድ ሳትችል ቀረች። ያው ሙሉ ኃላፊነቱ የኔ ነው ብሎ ስላስበ ሱሱን እርግፍ አድርጎ ትቶታል። ዱርዬ እኮ ደስ የሚለው ለዚህ ነው። ሰው ሲወድም ከልቡ ነው፣ ሲጠላም ከልቡ ነው። ብቻ ግን እሱንም እሷን የምታስተዋውቂኝ ደስ ይለኛል። ቆይ አንተ ለምዶ እንደዚህ ወንድሜ መታወቅ የፈለግከው? ይኸውልሽ፣ ሊያ እኔ ምንም አይነት ጓደኛ የለኝም። ደግሞ እንደዚህ አይነት ሰዎች ጋር ነው ነጻነት ያለው። እኔ ደግሞ ነጻነቴን በጣም ወደዋለሁ። ኧረ ጣጣ የለውም እንዳያሳስብሽ፣ አስተዋውቅሻለሁ። ግን አይዞሽ የአንቺን ጓደኝነት አይነካብሽ ነቃሽ እንዴ? ምነው አሞሻል? አይ፣ እንደዛ ከሆነማ ቆይ ቡና ላፍላለሽ። የምን ፖስታ ነሽ? አሁን እኮ በር ተንኳኩቶ ለአንቺ እንድሰጥሽ ነበር። ለብቻሽ እንድታዩ የሰጡኝ። ለእኔ ለብቻዬ

ሌላው ሄሎ። ዘድንግል ግን ማማ ታማለች፣ ቶሉና። ማማ ማማ ማማ ደህና ነሽ?

ከኔ ውጭ ከሌላ ወንድ ጋር ስትሳሳቂ በጣም ነው የምናደደው። ወንድ ነኝ ብለ መቼም አስቡ። አይደለም አይደል? ማለት ወንድ አይደለህም ነው መጠርጠሩስ። መቼስ ከአንቺ ውጪ ስለ ወንድነት የሚመሰክር የለም። ድሮ ነዋ፣ ያኔ። አሁን ግን ፈሪነትህና ስጋት ውስጥ መሆንህ ብቻ ነው የሚታይ። ሊያ ትንሽ ጊዜ በቃ ትንሽ ጊዜ መታገስ ነው። ፈሪነት የፈጠረበት ተጽዕኖ እንጂ የጊዜ እኮ ትንሽ የለውም። እሺ፣ ታገሽ። ከዚህ በኋላ ታገስኩ አታገስኩ ምንም ለውጥ የለውም። ፍቅራችን የመስዋዕትነት ጥያቄ አቅርቦልን እኛ ግን መመለስ ስላልቻልን አሁን ላይ ደርቆ ደርቆ ደርቆ ኮንክሪትን ያስመቃል። መስሎሽ ነው እንጂ የእኛ ፍቅር አይደርቅም። ስለ አዳፈርሽ ብታራገፊ ወለል ብሎ ነው የሚታይሽ። በምን ላራክፈው እስኪ ንገረኝ እ በምን ላራክፈው። እኔም ብሎ ምንም የሚሆነው ፍቅረኛ አይደለም የነካኝን ያየኝን ካልገደልኩ የሚል ሰው ያ ነገር እንኳን ቢቀር በጉዩ አቅፉኝ። የት የሚዞር ፍቅረኛዬ የት አለ? እስኪ ንገረኝ፣ የት አለ? አይህ የለህም። ለዛ ነው አሁን ፈሪ ነህ። ምለ አሁን አንተ ፈሪ ነህ። ሊያ ፈሪ አትበኝ። እኔ ፈሪ አይደለሁም። በጊዜው ስሜታዊ ሆኜ የሆን ነገር ባደርግ እስካሁን ዘብጥያ ነበረ ሞርዱ። አንቺም እንዳልሽው የእኔ ምስክር በሆንና ሁለታችንም ብንከሰው ኖሮ ሁለታችንም ነበር የሚያጠፋ። ቆይ አንቺ ምንድን ነው የፈለግሽው? እሊያ ምንድን ነው የፈለግሽው እኔ ዘብጥያ ወርጄ አንቺ ጠያቂ እኔ ታሳሪ እንደሆነ ወይስ እድሜ ልካችን እንድንገራጠት ነው የፈለግሽው? አንቺ እሺ ዝም ብለንስ ምን አመጣን? እስኪ ንገረኝ ይህን ቤት በስሜ ከፍቶ